ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ እንግዲህ መኮሮኒ በቆስጣ እና በአይቤ ይዤላችሁ መጥቻለሁ። ተከታተሉኝ። እዚህ ጋር እንደምታዩት ቆስጣ አለን። ከዛ የፈላ ውሃ ውስጥ ቆስጣችንን እናስገባለን። ውድ ተመልካቾች አጥበን ያዘጋጀነው ቆስጣ እንደዛ አድርገን ሞቀ ውኃ ውስጥ እናስገባውና ትንሽ ውኃው እንደመፍላት ሲጀምር እናወጠዋለን ልክ እናገላብጠውና ነው ሆን አነስ አድርገን እንዲዳረስልን ወይም ደግሞ ቶሎ እንዳፈጥነን ውሃውን ሳናበዛ በዛ እንደምታዩት እየፈላ ነው ውሃው። እንደዛ አገላብጠዋለሁኝ ሁሉም እንዲዳረስ መግጠም የለብንም ውድ ተመልካቾቼ አረንጓዴ እንደሆነ ነው የሚበስለው። ስለዚህ ጠቆር አይልም። ለዛ ደግሞ ቆንጆ መፍትሄ ነው ይሄ ተጠቀሙበት። እንግዲህ በዚህ መልኩ እንዳያችሁት እየፈላ ነው ውሃው። አሁን ሌላ ቀዝቃዛ ውሃ እናዘጋጅና ቀዝቃዛ ውሃ ውስጥ ከዚህ እያወጣን ቀዝቃዛ ውሃ ውስጥ እናደርገዋለን ማለት ነው። እንግዲህ ቀዝቃዛ ውሃ አዘጋጅቻለሁ። ወደ ቀዝቃዛ ውሃ ውስጥ እናስገባዋለን። ስራይን የወደዳችሁ ለቤት የአዲስ የሆናችሁ ላይክና ሰብስክራይብ በማድረግ ቤተሰቡኑ ነባሮች እንዴት ተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ ለምታበረታቱ ደግሞ ከልብ ነው የማመሰግነው። ክበሩልኝ ወዳገሬ ልጆች። እንግዲህ በዚህ መልኩ ቀዝቃዛ ውሃ ውስጥ አስገብቼዋለሁ። እንዳልኳችሁ ይሄ የሚጠቅመን ቆስጣችን አረንጓዴ እንደሆነ እንዳምርልን ነው፣ ለሌላ ነገር አይደለም። ስለዚህ አሁን ከዚህ ውስጥ ውሃውን እየጨመቅን ቆስጣችንን አውጥተን እንከትፋለን ያችሁ ትንሽ በስሏል፣ ግን ከለሩ አልተቀየረም። እንደዛ አድርገን ውሃውን እንጨምቀዋለን። እንግዲህ በዚህ መልኩ ውሃውን ከጨመቅን በኋላ መክተፊያችን ላይ አድርገን እንደዚህ እያነጠፍን ይህን የመካከሉን እንጨቱን እናወጣዋለን ማለት ነው። አነባብረን እንደዚ ካነጠፍ ነው በኋላ ማለማል ቆርጠን እናወጣዋለን። ከፈለጋችሁም ደግሞ መተውም ትችላላችሁ። ምንም ችግር የለውም። የሚበላ ነገር ነው። ውድ ተመልካቾች ባይሆን ድቅቅ አድርጎ መክተፍ እንግዲህ እንዳያችሁት በዚህ መልኩ እያስተካከልኩት ነው። እንግዲህ እንዳልኳችሁ መካከሉን እኔ ሰንጥቄ አወጣዋለሁ። እናንተ ከፈለጋችሁ ማውጣት ትችላላችሁ። ካልፈለጋችሁም መቶ ትችላላችሁ። የሚበላ ነገር ነው። ይህን ነው ያወጣሁት። ስለዚህ በዚህ መልኩ ቆረጥ ቆረጥ እናደርገዋለን የሆነ የተንዘላዘለ ነገር እንዳይሆን ክትፍ እንዲልልም ድቅቅ ብሎ መጀመሪያ እንደዚህ ከታተፍ ነው በኋላ ከዛ ድቅቅ አድርገን እንከትፈዋለን። ውድ ተመልካቾቼ እንግዲህ በዚህ መልኩ ድቅቅ አድርገን ነው የምንከትፈው። ወደ ተመልካቾች የሆነ አፕሊኬሽን አለ ብር የሚያሰራ ነው። ቀላል የሆነ አሰራር ነው። መስራት የምትፈልጉ ሊንኩን ከኮሜንት መስጫው ላይ አስቀምጥላችኋለሁ። ከተጠቀሙበት አጠቃቀሙ ልክ እንዴ ቲክቶክ ነው። ግን ይሄ በቀላል ነገር ብር የምናገኝበት ነውና ገብታችሁ ተጠቀሙበት። እኔ እየተጠቀምኩበት ነው ገንዘብም እያገኘሁበት ስለሆነ ላይ ቁጭ ብላችሁ ስክሮል ስታደርጉ ከምትውሉ ስራ በሰሩበት የተሻለ ነው። ቪዲዮ በመስራት ምናምን አይደለም፣ ቁጭ ብላችሁ ላይቭ ላይ በመስራት ነው። ውድ ተመልካቾች ምን አይዳ ምን ይዤ ልምጣ ምን ሰርቼ ልቅረብ የሚባል ነገር የለም። እንግዲህ በዚህ መልኩ እንደዛ አድርገን ቆስጣችንን ከትፈነዋል። እንግዲህ ዘጋይ በያለን ዘጋይ የከተፍነው ቆስጣ አለ ቃሪያ፣ ነጭ ሽንኩርት እንዲሁም ሽንኩርት ነው የሚያስፈልገን። ሽንኩርታችንን እናደርጋለን። እንዴ ተመልካቾች፣ ከዛም የምንፈልገውን ያክል ዘይት እንጨምራለን። እንግዲህ በዚህ መልኩ ዘይት ጨምረናል። ዘይትና ሽንኩርታችንን አብረን እናበስላለን። ዘይት ታታ ብዙ ድ ተመልካቾች፣ እንግዲህ በዚህ መልኩ ሽንኩርታችን እየበሰለ ነው። ከዛ ነጭ ሽንኩርታችንን እንጨምራለን። ትንሽ አብረን ጠበስ ጠበስ እናደርገዋለን። እንደዚህ ከጠበስነው በኋላ ቆስጣችንን እንጨምራለን። ውድ ተመልካቾች እንዳያችሁት ቀለሩ አረንጓዴ እንደሆነ ነው። ስለዚ አሁን ከሽንኩርታችን ጋር አብረን እናዋህደዋለን። ብዙ ሰዓት አይፈጅም። መጀመሪያም የተወሰነ ስለበሰለ አሁንም ደግሞ ብዙ አያስፈልገንም። ሲጀመር ቆስጣ በጣም ማብሰል የለብንም። ከሽ ከሽ ሲል ነው ቆንጆ በጣም አታብስሉት። እንግዲህ በዚህ መልኩ አንድ ላይ አዋህደውና የምንፈልገውን ያክል ቅመም እንጨምራለን። እዚ ጋ ከሙንና ድንብላል አንድ ላይ የተፈጨ ጨምር ያለው። እዚ ጋ ደግሞ ቁንዶ በርበሬ እና ሌሎች ነገሮች አብረው የተቀላቅለው የተፈጩ ጨምር ያለው። ከዛ ጨውን ጨምራለን። ጨውም አታብዙ ውድ ተመልካቾች፣ ለጤና ጥሩ አይደለም። እንግዲህ እና አንድ ላይ አዋህደነዋል። ይሄ ደግሞ የተፈጨ ሩዝሜሪ ነው። ቃሪያችንን እንጨምራለን። በቃ እሳታችንን እናጠፋለን። እንግዲህ እየሰራው ነው በጎን መኮሮኒ ናብስ ያለው እያበሰልኩ ነው። እንግዲህ እሳቴን አጥፍቻለሁ። አንድ ላይ ማዋሃድ ብቻ ነው ከቃሪያው ጋር ስለዚህ መኮሮኒያችንን በዚህ መልኩ እናጠነፍፈውና ቀዝቃዛ ውሃውን ጨምርበታለን፣ እንዲያያያዝብን እንደዚህ ቀዝቃዛ ውሃውን ጨምርበታለን። ከዛም የምናገላብጠዋለን በቀዝቃዛ ውሃው ጥብ እንዲልልን እንግዲህ፣ በዚህ መልኩ መኮሮኒያችንም ቆንጆ ሆኖ ነው የበሰለው። እንግዲህ እዚ ጋ ያበሰልነው መኮሮኒ ድስትል ምንድነው ከድስቱ ላይ ወደ ሳህን እንገለብጥና ቆስጣችንን እንጨምራለን። ቆስጣው እንዳልኳችሁ እንደዚ ቆንጆ ሆኖ ነ የበሰለው። ቆስጣ ስንሰጥ ስንጠብስ፣ አንግጠመው ስንገጥመው ነው ከለሩም የሚቀየረው የሚጠቁረው። ከዛ አይቤያችንን እንጨምራለን። የምንፈልገውን ያክል አይቤ እንጨምራለን። አሁን ሁሉም ቀዝቀዝ ብሏል። ትኩሱን አንጨምርም፣ አይቤው ቅልጥልጥ እንዳይልብን ቀዝቀዝ ካለ በኋላ ነው አይቢያችንን የምንጨምረው። በዚህ መልኩ አብረን እናዋህደዋለን። ውድ ተመልካቾች በጣም ቀላል እና ቆንጆ የሆነ ምግብ ነው። ቀላል የሆነ አሰራር ነው። ለአመጋገብም ቀላል ነው። ከጾም በፊት የተሰራ ነው። በእርግጥ አሁን የሰኔ ጾም ገብተዋል፣ ግን ቢዶ ከጾም በፊት የተሰራ ነው። ውድ ተመልካቾች ይህን የመሰለ ቆስጣ በመኮረኒ እና ባይቤ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ክርስቲያኖች ከጾም በኋላ፣ ሙስሊሞች ደግሞ አሁኑ ሞክሩት። በጣም ነው የሚጣፍጠው። እኔ በጣም